የቲማቲም ድል ማዘጋጀት ከባድ ለሚመስላችሁ ዛሬ ቀለል ባለ መልኩ በቤት ውስጥ እንዴት እንደምታዘጋጁ ታሳያቸዋለሁ። አንዴ ካዘጋጃችሁት በኋላ ልክኛ እንደምናደርገው የተለያዩ የፓስታ ምግቦች ላይ መጠቀም ትችላላችሁ። ድልውን ለማዘጋጀት የምትፈልጉትን ያህል ንጹህና በደንብ የታጠበ ቲማቲም ትጠቀማላችሁ። አስቀድማችሁ ቲማቲሙን ትቀቅላላችሁ። ቲማቲሙ በቀላሉ እንዲላጥና ቶሎ እንዲበስልላችሁ ከስር መስቀለኛ ቅርጽ ሲያዛችሁ ስንጥቅ ታደርጉታላቸው። ቲማቲሙን ለተወሰነ ደቂቃ ከቀቀላችሁት በኋላ ልክ ምስሉ ላይ በምትመለከቱት መሰረት በደንብ በስሎላችሁ በቀላሉ ይላጥላችኋል። ከላጣችሁት በኋላ ከፈለጋችሁ አንጓውን በቢላ ነጥላችሁ መውጣት ትችላላችሁ። አንጓውን እዚህ ጋ መውጣት ካልፈለጋችሁ በኋላ ላይ በማጥለያ ለይታችሁ መውጣት ትችላላችሁ። የቲማቲም ልጣጩን የምታሳድጉት አትክልት ካለ ቆፍራችሁ ውስጥ መቅበር ትችላላችሁ። አሁን ያዘጋጃችሁትን ቲማቲም በእጃችሁ ወይም በጭማቂ መፍጫ በደንብ ትፈጩታላችሁ። ከፈጫችሁት በኋላ ልክ ምስሉ ላይ በምትመለከቱት መሰረት በማጥለያ በደንብ ታጠሉታላችሁ። እዚህ ጋ ሁለት መርሳት የሌለባችሁ ነገር ድልውን ስታዘጋጁ እጃቸውን በሚገባ መታጠብ ይኖርባቸዋል። በመቀጠል ደግሞ በማጥለያ ስታጠሉ ፍሬው ፈጽሞ ማለፍ የለበትም። ልክ ምስሉ ላይ በምትመለከቱት መሰረት ቲማቲሙን ካጠለላችሁት በኋላ ግማሽ የሾርባ ማንኪያ ጨውና ሶስት የሾርባ ማንኪያ የወይራ ዘይት ከላይ ታደርጉና ትቀላቀሉታላችሁ። አሁን የመጋገሪያ ምድጃችሁን በ150 ዲግሪ ሴንቲግሬድ ታግሉና ያዘጋጃችሁትን ቲማቲም አስገብታችሁ ለተወሰነ ደቂቃ ታበስሉትና መልሳችሁ እያወጣችሁ እያማሰላችሁ ታስገባላችሁ። ይህንንም እያወጡ እያማሰሉ የማስገባት ሂደት ቲማቲሙ ልክ ምስሉ ላይ በምትመለከቱት መሰረት ውሃውን ሙሉ ለሙሉ እስኪጨርስ ድረስ ትከተላላችሁ። ቲማቲሙ ውሃውን ከጨረሰ በኋላ ይህንን ይመስላል። አሁን ያዘጋጃችሁትን የቲማቲም ቲማቲም ድልህ ታቀዘቅዙና ንጹህና ደረቅ በሆነ የጠርሙስ ብልቃጥ ገልብጣችሁ ማቀዝቀዣ ቤት ውስጥ ታስቀምጣላችሁ። ስትፈልጉ ከማቀዝቀዣ ቤት እያወጣችሁ የተለያዩ ፓስታዎች ላይ መጨመር ትችላላችሁ። የዛሬው ቪዲዮ ላይ ግር ያላችሁ ነገር ካለ ሰፊ ገለጻ የተሰጠበትን ቪዲዮ ተመልከቱ። እናመሰግናለን።